ጉድ የፈራኑ ደረሰ የፈራኑ ደረሰ ይህን ነበረኛም የፈራ ነው ተመችታኛለች ብሎ ቁጭ አላለም ረፍ ይህን ነው መፍራት መጀመሪያም ቢሆን እኮ አንተ አላማ ያስታውቅ ነበረ ምክንያቱም ሀይሚ ሀይሚ ሀይሚ ሀይሚ ሀይሚ በቃ ወሬ ሁሉ ሀይሚ ነው ሀይሚ ነው ሀይሚ ነው በቃ የሆነ አንተ ሲጀመር የሆነ በውስጥህ የጠነሰስከውና ያሰብከው ነገር አለ። ሆነ ብላችሁ አንተም ሶዚም ሆነ ብላችሁ ብሩኬና ሀይሚን ለማለያየት ነው እናንተ የመጣችሁት። እነሱ ግን ሁለቱም አይናቸውን መክፈት አልቻሉም። ጠላታቸውን ወዳጃቸውን መለየት አልቻሉም። እናንተን ከመሀላቸው አሽቀንጥረው አውጥተው መጣል አልቻሉም። በቃ ጭራሽ እነሱ እርስ በራሳቸው እየተባሉ ነው ያሉት። ቁጭ ብለው መነጋገር ችግራቸውን መፍታት አልቻሉም እንዴ እነሱ እናንተን አውጥቶ መጣል አልቻሉም። እነሱ እንደ ኧረ እኛ ሰለቸን ሰለቸን በቃ መሮናል። እኛ የመጨረሻ እጅ እጅእጅእጅ ነው ያለው እጅእጅ። እናንተ ሳምንት እስከ ሳምንት አንድ አይነት ነገር ይዛችሁ ትመጣላችሁ። ሁሌ ጭቅጭቅ፣ ሁሌ ንትርግ፣ ሁሌ አተካራ፣ ሁሌ ብጥብጥ፣ ሁሌ ዱላ። እንዲህ አይሰለችም እንዴ? ኧረ ሰለቸን መረረን እንዴ? አታቆሙትም? በቃ እኔ ምለው ቆይ፣ መቼ ነው ማብቂያ የምትሰጡት? ቆይ መቼ መቼ ነው የሚያበቃው ይሄ ነገር? እንዲህ አረ ሼም የያዛችሁ፣ እውነት ሼም የያዛችሁ ግዴታ ነው። ይሄ ይሄ ሁሉ የሚከታተላችሁን ሕዝብና ኦዲንስ ልታከብሩ ይገባል። አቁሙ፣ አቁሙ፣ አቁሙ፣ አቁሙ እየተባላችሁ ነው። ምን አይነት ንቀት ነው እንዴ? በጣም የሆነ የኦዲንስ ንቀታችሁን የንቀት ጥግን እያሳያችሁ ነው። ግዴታ የኦዲየንሱን እኮ ልታከብሩ ይገባል። አቁሙ እስከተባላችሁ ድረስ አታቆሙም እንዴ ንሼ ማያይዛችሁም፣ ለራሳችሁ በእናንተ ምክንያት ስንቶቹ እየተጣሉ ነው፣ እያለቀሱ ነው፣ ስንት እየተበጣበጡ ነው እና አታቆሙም? እያያችሁ ነው ሁሉ ነገር። እናንተ ሁለታችሁ አንድ ሆናችሁ እነዚህ ሁለቱን ከህይወታችሁ መንቅራችሁ ማስወጣት ያቅታችኋል እንዴ እኔ እዚህ ጋር ስለ ዳኒ ስለ ሶሲ አያገባኝም። እናንተ ስትፈልጉን ጦረጦስ መግባት ትችላላችሁ። አይመለከተኝም። ምክንያቱም እኔ እናንተን አልከታተልም፣ እናንተን አላደንቅም፣ አላቅም። ይቺ መንቃራ ከዚህ በፊት አንድ ፕራንክ ሰርታለች። ያኔ ነው ማቃት። አሁን ነው ማቃት። ሲጀመር እሷ ላያ ላይ ምን አይነት አይነት መንፈስ እንዳለ አላቅም። እሷ መጥታ ከእነሱ ጋር ተጨምራ በሰራች ቁጥር ሁሌ እንደበጠበጠች ሁሌ ከዚህ በፊትም መጣች፣ እንዲሁ በጥብጣ በጥብጣ፣ በስንት መከራ ታረቁ። አሁንም ይኸው እሷ የቆሰቆሰችው ሴጣን ምንም አልበርድ ብሏል። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በዛ በዛ፣ እውነት በዛ፣ እግዚአብሔርን በዛ፣ በጣም ነው የሚያስጠላው። እኔ እውነት እኔ መማል ራሱ አልፈልግም ነበረ። በጣም በጣም ነው የሆነ በጣም እጅ እጅ ነው ያለ፣ እንደ ሁሌ ቦክስ፣ ሁሌ ዱላ። ና ላሳየህ፣ ና በአንድ እጄ ትበቃኛለህ። ኧረ ብሩኬ እንዴ የሌለብህ ጸባይ፣ የሌለብህ ባህሪ። እናንተ ትልልቅ ሰዎች ናችሁ እንዴ ባህሪ ለባህሪ ትተዋወቃላችሁ። አንቺም የእሱን ባህሪ ታውቂያለሽ፣ እሱም የአንቺም ባህሪ ያውቃል። ሰው መሀላችሁ ያለውን ሰው አውጥታችሁ ጥላችሁ እናንተ ሁለታችሁ ችግራችሁን አትነጋገሩም እንዴ? በመነጋገር የማይፈታ ምንም ነገር እኮ የለም። ማንኛውም ነገር በመነጋገር ነው የሚፈታው። በቃ አብቅቶላ አብቅቶልኛል አብቅቶልሻል። በቃ ከዚህ በኋላ አንቺን ማየት አልፈልግም። በቃ ተለያይተናል። በቃ እንደገና ደግማችሁ ትገናኛላችሁ ወይ ተነጋግራችሁ አትግባቡ እ ዱላ ምን የሚሉት ነው? ኧረ በዛ እውነት፣ በዛ፣ በጣም ነው የበዛው። እንዴ እናንተ ትልልቅ ሰዎች ናችሁ። ቁጭ ብላችሁ መነጋገር አለባችሁ ችግራችሁን። ምንም አይነት አስታራቂም አያስፈልጋችሁም። ሊያስታርቃችሁ የሚመጣ ሰው ሁሉ ወደ ጸብ ነው የሚጋብዛችሁ። ሁለተኛ ነገር ደግሞ አንዳችሁ ለአንዳችሁ መሸናነፍ አለባችሁ። አንዳችሁ ግዴታ ልትሸነፉ ይገባል። አንተም ግንፍል ብላ፣ እሷም ግንፍል ብላ እንዴት ነው እርቅ የሚወርደው? በቃ የኔና እሷም የኔና ያንተ ነገር አውቅተዋል። ተነጋግረን ጨርሰናል፣ ዘግተናል፣ ተለያይተናል። ተይ ተይ በኋላ ወይ ነገር እሱ የመጨረሻ አእምሮ ቁርጥ ጋር በኋላ ይቆጭሻል። እውነት ይቆጭሻል። መመለስ የማትችው ነገር ነው። ተይ አሁን እንኳን እያየሁት ነበረ። ከሱ ከሷ ጋር ነው ይው ተያይዞ ይሄዱት ከሷ ጋር ተያይዞ ሲሄዱ፣ አንቺ እንኳን ተሰምቶሻል፣ ቅር ብሎሻል፣ እያየውሽ ነበረ። ይህን ነገር ደግሞ እንዲፈጠር ያደረግሽው አንቺ ነሽ። በቃ ብዙ ጊዜ በተደጋጋሚ ይቅርታ ጠይቆሻል። ብዙ ጊዜ ይቅርታ ልብ ደግሞ ሊኖርሽ ይገባል። በቃ እንዴ አለበለዚያ ደግሞ በቃ አንተማመንም። በሁለት ሰዎች በፍቅረኛሞች ወሳኙ ነገር እምነት ነው አይደለ? መተማመን ካልቻላችሁ ደግሞ በሰላም በሰላም እንደዚህ አይነት ክፉ ንግግር ሳይወጣችሁ በሰላም መለያየትም ትልቅ ነገር ነው። ግን እኔ በፍጹም እኔ እናንተን መለያየት አልፈልግም። በፍጹም በቃ ለምንድነው የማትታረቁት? ምንድነው ችግራችሁ? ችግራችሁን ራሳችሁ የማትፈቱበት ምክንያት ምንድን ነው? በቃ ማንም አስታራቂ ያስፈላጋችሁም። ራሳችሁ ታረቁ፣ ተነጋገሩ ችግራችሁን። አንተም ግንፍል ግንፍል ማለትን አቁም፣ አንቺም አቁሚ፣ ነገር አታክሪ እንዴ! ነገር እኮ ባከረርሽ ቁጥር እየከረረ እየከረረ ትንሿን ትልቋን እንከን እየፈለግሽ ከሆነ እየከረረ ነው የሚሄደው። ሰላም ፈጥራችሁ ከዛ በኋላ ያለውን ችግር መነጋገር የበለጠ የተሻለ ነው። እኔ ደግሞ አሁንም ደግሜ ደጋግሜ የምነግርሽ ከዳኒ መቶ ሰላሳ ጊዜ መቶ ሰላሳ እኔ እንጃ መቶ ሚሊዮን ጊዜ ብሩክ ይሻልሻል ለአንቺ ማለት ነው። ሀይሚ ለአንቺ ብሩክ ነው የሚሻልሽ የሚያስብልሽ የሚጨነቅልሽ የሚወድሽ የሚያከብርሽ ብሩክ ነው። ከሱ የተሻለ ወንድ አንቺ ታገኛለሽ ብዬ አላስብም። በቃ የተሻለ ወንድ ማለት እሱ ነው። ስለዚህ መልካሙን ነገርሽን ገፍተሽ ባትጥይ ለሌላ ሰው አሳልፈሽ ባትሰጪ ጥሩ ነው ባይነኝ። እጅሽ ላይ ያለውን ጥሩ ነገር ተንከባክበሽ ነው መያዝ ያለብሽ እንጂ አሳልፈሽ ለሌላ ሰው ትሰጫለሽ። እንደ እኔ ደግሞ በጣም እርግጠኛ ነኝ ዳኒ አንቺ ዳኒ እሱ አንቺን ቢፈልግሽም አንቺ እሱን እንደማትፈልጊው በጣም እርግጠኛ ነኝ። እሱ ያውራ፣ እሱ ይለፍልፍ፣ እሱ ሀይሚ፣ ሀይሚ፣ ሀይሚ ይበል እንጂ አንቺ እንደማትፈልጊው በጣም ባለሙሉ ተስፋ አለኝም እርግጠኛ ነኝ። ግን ደግሞ ሀይሚዬ ተረጋጊ። መረጋጋት የመሰለ ነገር ምንም የለውም። ቢያንስ እንኳን እሱ ባህሪውን ታቂያለሽ፣ ቶሎ ተናዳጅ እንደሆነ፣ ቶሎ ግንፍል እንደሚል ብስጩ እንደሆነ ባህሪውን አንቺ ታቂያለሽ። ስለዚህ አንቺ ደግሞ ተረጋግተሽ ቢያንስ ይቅርታውን ተቀብለሽ ነገሩን ለማረጋጋት መወሰን አለብሽ። በቃ አሁንም እኮ አንቺ በቃ ተነጋግረን ወስነናል፣ በቃ እኔና አንተ ተለያይተናል ብለሽ አልሽ። ብሩኬ ደግሞ ፍፄ ሲያናግረው እኔ መቼ አልስማማ አልኩኝ፣ እኔ መቼ አልታረቅም አልኩኝ፣ እኔ መቼ ቁጭ ብዬ አልነጋገርም አልኩኝ። እሷ ናት እንጂ ችግሩ አለ። ገባሽ? እሱ አሁንም ቢሆን አልቆረጠም፣ አሁንም ቢሆን በአንቺ አልቆረጠም። ገብቶሻል? ቆርጦ ግን የመጨረሻ ቆርጦ የሄደ ቀን ግን አንቺ ከዛ ብታለቅሽ ብታነቢ አታገኘው። ስለዚህ ታይ፣ በኋላ የሚቆጭሽን ነገር አታድርጊ። አንዴ መሬት ላይ ከፈሰሰ በኋላ ተመልሶ አይታፈስም። ከመፍሰሱ በፊት መጀመሪያ ቆም ብለሽ አስቢ። ይሄ ነገር እኔ እናንተ ፕራንክ እንኳን ከሆነ እንደው ይሄ ረጅም የሆነ የተንዛዛ የሆነ ፕራንክ እንኳን እየሰራችው እንኳን ከሆነ በዚህ በፕራንክ መሀል ራሱ የምትወራወሩት ቃላት ራሱ የሚያስጠላ ነው፣ በጣም የሚያስጠላ እንዴ! እኛ ቆይ ምን እንድንላችሁ ነው የምጠብቁት? አይዞዋችሁ፣ በርቱ፣ ደግፍ፣ ተበረታቱ እንድንል ነው? እንደዚህ አይነት ቃላት እየተነጋገራችሁ እንደዚህ እየተደባደባችሁ፣ በጣም እናንተን የሚወዳችሁ በጣም የሚያከብራችሁ በጣም የሚያደንቃችሁ ኦዲየንስ አላችሁ። ስለዚህ እነዛን ኦዲየንስ ደግሞ ልታከብሩ ይገባል። እስቲ ቲክቶክ መንደሩ ላይ ይዋቸው፣ እስኪ እዛ ቲክቶክ ላይማ በቃ በግሩፕ ግሩፕ ተከፋፍለዋል ብሩኬን የሚያደንቁ ለብቻ፣ ሀይሚን የሚያደንቁ ለብቻ ተከፋፍለው፣ ሀይሚን አድናቂዎች ለብቻ ሀይሚን ይደግፋሉ። ብሩኬን የማይደግፉት ደግሞ ብሩኬ ከነ ቤተሰቡ ፎቶ ዘቅዝቀው እርስ በራሳቸው እዛ እየተጣሉ እየተሳደቡ ነው። ደግሞ በሀይሚ በኩልም እንደዚህ ሀይሚን የማይደግፉ ደግሞ ሀይሚን ከነ ቤተሰቦቿ ፎቶዋን ዘቅዝቀው እየተሳደቡ እርስ በራሳቸው ራሱ ኦዲንስ አድናቂዎች እየተሰዳደቡ ነው ያሉት። ለምንድነው ነው እንደዚህ የምታደርጉት? ለምን አታቆሙም እንዴ? እስከ መቼ ድረስ ነው እንደዚህ የምትሆኑት? እስከ መቼ? ወይ ደግሞም አትስማሙ ከሆነ ወይ ተለያዩ በቃ። ሁልጊዜ ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ ትገናኛላችሁ። ሁሌ አንድ አይነት፣ ሁሌ አንድ አይነት፣ ሁሌ ስድብ፣ ሁሌ ጭቅጭቅ፣ ሁሌ ንትርክ። አረኛ መሮናል፣ ሰልችቶናል። የመጨረሻ ነው የሰለቸን እውነት በጣም ከዛሬ ነገ ታርቃችሁ ጥሩ ነገር እናያለን ስንል ሁሌ አንድ አይነት ሁሌ አንድ አይነት። ኧረ በስመአብ መላ ልትሉት ይገባል። ቆም ብላችሁ ልታስቡ ይገባል። እናንተ ህፃናቶች አይደላችሁም፣ ትልልቅ ሰዎች ናችሁ። ምንም አይነት አስታራቂም አያስፈልጋችሁም። በቃ ሁልጊዜ ሶስተኛ ወገን በገባ ቁጥር ከመታረቅ ይልቅ ያ ችግር እየሰፋ እየሰፋ እየሰፋ ነው የሚሄደው እንጂ እየጠበበ አይመጣም። እርስ በራሳችሁ ማንም ሰው በሌለበት ለምን ከካሜራ ጀርባ አትገናኙ? በቃ ከካሜራ ጀርባ ሁለታችሁ ተነጋግራችሁ ሰፊ ሰዓት ወስዳችሁ ችግራችሁን እያንዳንዳችሁ ተነጋግራችሁ ፍቱ። በንግግር የማይፈታ ምንም ነገር የለም። በይቅርታም የማይፈታ ምንም ነገር የለም። እረ ይቅር ለእግዚአብሔር እኮ ትልቅነት ነው። ሰው በዚህ ምድር ላይ እኮ ከህይወት በላይ ምንም ነገር የለም። የሰው ልጅ ህይወት በጣም ትልቅ ነገር ነው። አይደለ እንዴ? ሰው ህይወትን እንኳን አጥፍቶ ይቅር ለእግዚአብሔር ሲል እኮ ይቅር ይደረግለታል። ክርስቶስ ለእኛ እንኳን ይቅርታን አድርጎልናል። እናንተ ይቅር የማትባባሉት ይህን ያክል ምንድን ነው? በቃ ፕራንክ ነው እውነት አይደለም ብሎሻል። ስለዚህ ልታምኘው ይገባል። ካልተማመናችሁ ሲጀመር እናንተ አንድ ላይ ራሱ መሆናችሁ ምንም ትርጉም የለውም። ሁሌ በውስጣችሁ ጥርጣሬ ካለ ጥቅም የሌለው ነገር ነው። ስለዚህ ይሄን ውስጣችሁ ያለውን ጥርጣሬን ለመፍታት ሁለታችሁ አንድ ላይ ተገናኝታችሁ ማንም ሰው ሳይኖር ከካሜራ ጀርባ ተነጋግራችሁ ችግራችሁን ፈታችሁ ሰላም አውርዳችሁ ነው ወደኛ መምጣት ያለባችሁ። እኛ የእናንተን ንትርክና ጭቅጭቅ ማየት ሰልችቶናል፣ መሮናል። እጅጅ ነው ያለን። በቃ እኛ ማየት የምንፈልገው ሰላማችሁን፣ ፍቅራችሁን፣ አንድነታችሁን፣ የድሮ ፍቅራችሁን ማየት ነው የምንፈልገው። እኛ ስንት ደረጃ ላይ ትደርሳላችሁ ብለን ስንጠብቅ እንደዚህ ትሆናላችሁ እንዴ? እነዚህ ሲጀመር እናንተን ለማለየት ሆነ ብለው አቅደው ረጅም አጀንዳ እንትን አስፍረው ነው የመጡት ሆነ ብለው እናንተን ለማለያየት እኔ ዳኒ ራሱ ሀይሚ አንቺን ወዶሽ አንቺን አፍቅሮሽ አይደለም ሆነ ብሎ እሱ ከብሩኬ እንድትለያይ ስለፈለገ ነው በቃ በእናንተ የሚቀኑ ናቸው እነዚህ ስለዚህ በእናንተ የሚቀኑ በእናንተ የሚመቀኙ ናቸው ምቀኞች ናቸው እነዚህ ሲጀመር እንጂ እናንተ እንድትለያዩ እንደዚህ አይነት ነገር ማድረግ የለባችሁ። እሷም አንድ ሁለታችሁን አንድ የሚያደርግ ነገር ስታወራ አላየኋትም። ሶሲተ ብያዋ። እሱም ሆነ ብሎ ሆነ ብሎ ብሩጌ ብቻ እንዲበሳጭ የሆነ በቃ ትዕግስቱን ሲፈታተነው ሀይሚ፣ ሀይሚ፣ ሀይሚ፣ አንቺ ከአንድ ከመቼ ወዲህ ሀይሚን አውቃሃት ነው? በዚህ ፕራንክ ነው አንተ ከሀይሚ የተገናኘን የት አውቃሃት ነው? የት እንዴ ምን ያሳለፍከው ነገር አለ? ምን አውቀህ ነው ስለ ሀይሚ? ሃይሚ ሃይሚ ሀይሚ ግን አውቆ ነው ሆን ብሎ በቃ ብሩኬን ብቻ ለማናደድና ሌላ ነገር ውስጥ ለመክተት ነው። ይህንን ደግሞ እናንተ ልታውቁ ልታገናዝቡ ይገባል። በቃ እነዚህ ምንም አስፈላጊ ሰዎች አይደሉም። እንዴ እናንተ ምን ሆናችሁ ነው? ወደዛ ከእናንተ ህይወት አውጡና ጣሉ። ረብስማ እኛ በጣም በጣም በጣም ሰልችቶናል። እውነት በጣም ይመረርን። ምን እንደምንል ራሱ ግራ ግብቶናል። ብቻ እግዚአብሔር ሰላሙን ሰላሙን ይስጣችሁ፣ መድኃኔ ዓለም ሰላሙን ይስጣችሁ ብዬ ነው ልል የምወደው።